በገዛ ጓደኞቿ በመርዝ ተመርዛ ሕይወቷ ያለፈች እህታችን እዚች ጋር በምስሉ ላይ የምትመለከቷት እህታችን እንደኛው ስደት ላይ ነው የምትኖር የነበረው። በስደት ላይ ስትኖር እንግዲህ ታገባለች። ካገባች በኋላ ታረግዛለች። ልጇን በሆዷ ያለውን በእጇ ለመታቀፍ አምስት ቀናት ሲቀሯት በገዛ ጓደኞቿ ፕሮግራም አዘጋጅተው ኬክ አስደፍተው በዛ ኬክ ላይ መርዝ አድርገው በመርዝ መርዛው ሕይወቷ እንዲያልፍ አደረጉ። የእውነቴን ነው። እንደዚህ አይነት ነገር ስንሰማ ከማጋ ጓደኛ እንሆናለን? ማን ነው የኛስ ጓደኛ? ከማጋ ነው ወጥተን የምንገባው? ከማጋ ነው አንድ ማድሌ ቁጭ ብለን የምንበላው? መቼ፣ እንዴት፣ በምን አይነት ሁኔታ ነው እንደዚህ አይነት ነገር እኛ የሚፈጠረው ብለን በጣም እንድንሳቀቅ እና በጣም በቃ ሰው የሚባል ነገር እንድንጠላ ነው የሚያደርገን እንደነዚህ አይነት ነገሮች ማለት ነው። እና እቺ ልጅ እንግዲህ ልታስቀይም፣ ልትበድል፣ ብዙ ነገር ልታረግ ትችላለች። ግን እቺ ልጅ በእግዚአብሔር እጅ ነው ያለችው። እች ልጅ ነብሰ ጡር ናት። ቢያንስ እንኳን እሷን ብትጠሏት ማህፀኗ ላይ የተሸከመችው ልጅ እንዴት አላሳዘናችሁ? እሷ ላይ ብትጨክኑ እንዴት ማህፀኗ ላይ የያዘችው ልጅ ላይ ትጨክናላችሁ? ዱዳ የሆነ ልጅ የእውነት ነው ምላችሁ። ይሄ ናህል በቀል ይሄ ናህል በቀል። ምን አለ ብትደበድቧት እግዚአብሔር፣ ምን አለ የሆነ ነገሯን እንደው ቀምታችሁ አልሰጠም ብትሏት፣ ህይወቷን የልጇን ህይወት ከምትቀሙ ይምር። በጣም ነው ቤት ሰበረው የእውነት። እች ልጅ ሰባት አመት ስደት ቆየች የተባለው፣ ሰባት አመት ሀገሯ ሄዳ ታቅ ቤተሰባ እንደው ምን እንደሚባል ራሱ እግዚአብሔርን እንዶይ እኛ እንደ እንዶይ ተንኮል እውነት እንደው እግዚአብሔር፣ አንዳንዴ እንደው እቺ ምድር ፈጣሪ ይቻለው ማንቻሉ ለመን ለምን ይህኔ በመከረኛ ወንድ ነው ኮጻባቸው ያሉ ሀገር ሴቶች አብዛኞቹ ወዳጅ መስሉ ጠላት። እውነት ፈጣሪ ወይ፣ እኔ ከጠላቴ የራሴ ጠብቃለሁ ግን ወዳጅ መስሎ ከጠላት ከሚሆኑብኝ አንተ የሚባለው ለካ እውነት ነው። ወዳጅ መስለው ጓደኛ መስለው በዚህ ልክ እቺን የመሰለች አበባ ይቀጥፏል። አረ በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የሚያስፈራው እውነት። እራሳችሁን ጠብቁ። አረ እኔ ጥላዬን እራሱ አላምንም ካሁን በኋላ። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው ልቤ ያሳመመኝ። እንደው ፈጣሪ ነብሷን በገነት ያኑር። ለቤተሰቦቿ መጽናናትን ይስጥ፣ ለባሏ መጽናናትን ይስጥ። ሀቀኛና እውነተኛ ለተኛ ትክክለኛ ጓደኛዋ ለሆናችሁ ለሁላችሁ ፈጣሪ መጽናናትን ይስጥ፣ ለኛም ለእህቶቿ መጽናናቱን ይስጥ። በጣም ልቤ የተሰበረው እግዚአብሔር ውይ። በስመ አብ ወወልድ ወመንፈስ ቅዱስ ረረረረ ዘመኑ አልቋል። የእውነት ዘመኑ አልቋል። እኔ በዚህ ባለቀ ዘመን ነው እየኖረን ያለ ነው፣ ስደት ላይ በዚህ ልክ መጨካከን፣ አንዱ አንዱን ላጥፋ ማለት ረ ስማሙር ደንፍስ ቅዱስ ፈጣሪ ረበቃችሁ በለን። ሰላም አለይኩም ወራህመቱላይ ወበረካቱ፣ እንዴት ቆያችሁ? ወንድማችን መንሱር ጀማል ከወገናችን ሀቢባ ቤት ገብቶ ባለፈው ወር ግርግር እንዲፈጥር ስላደረገው ስለ ባለሴጋው የኦርቶዶክሱ እፎይ ተናግሮ ነበርና ባለሴጋው እፎይ የወንድማችን መንሱር ንግግር ወስዶ ነቢያችንን አለይ ሰላት ወሰላምን ሲሳደብ ነበረ። የኢትዮጵያ እስልምና ጉዳዮች ጠበቃቸው ይህ ስድብ እንዲደርሰው እፈልጋለሁኝ። ባለሴጋው የኦርቶዶክስ እፎይ በህግ እየተፈለገ ነው፣ ተጨማሪ ክስ ነው የሚሆነው። ወንድማችን መንሱር ጀማል ምንድን ነው ያለው? ተራ ግለሰብ ነው ያለው። ተራ ብሎ ማለት ስድብ አይደለም፣ ነገር ግን ባለሴጋው ያለውን ላሰማችሁ። ናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነቢዩ ሊያፕራ ያርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። ፕሮፌሽናል እውቅና የሌለው ማንኛውም ሰው ተራ ተብሎ ነው የሚጠራው። ተራ ስድብ አይደለም እንግዲህ በመረጃ ነው የምናገረው ብሏል ባለሴጋው። የኦርቶዶክስ ኦፍ ወይ ሰይሃል ቡሃሪ ላይ ሀዲስ አምጥቶ ሲቀጥፍ የነበረው ሀዲሱ ላይ ቆሻሻ፣ የተናቀ፣ የተዋረደ የሚል ፈጽሞ የለውም። እንደውም ሀዲሱ ላይ ምንድን ነው የሚለው ኦርዲናሪ ማን። ኦርዲናሪ ማን ብሎ ማለት ፕሮፌሽናል እውቅና የሌለው ሰው ማለት ነው። ፕሮፌሽናል እውቅና የሌለን ማንኛችንም ምንድነን ተራ ነው የምንባለው። መምህር የሆነ መምህር፣ ፕሮፌሰር ሆኖ ፕሮፌሰር፣ ዶክተር የሆነ ዶክተር ይባላል። ከዛ ውጭ ፕሮፌሽናል እውቅና ከሌለን ተራ ነው የምንባለው። ነገር ግን ባለሴጋፎይ አንደበቱ ለስድብና ለውሸት የተገራ ስለሆነ ሀዲሱ ላይ የሌለን ነገር ወይም ቋንቋ የማይገባው ሰው ሆኖ ተሳድቧል። ጠበቆች ይስድቡ እንዲደርሳችሁ እና በክሱ ላይ ተጨማሪ ክስ እንዲሆን እናስቀምጣለን ማለት ነው። እዚህ ዓለም ላይ ማንኛውም ነገር በቅደም ተከተል ነው ያለው፣ በቅደም ተከተል ነው የምንኖረው። ለምሳሌ በአንድ ሀገር ከተራው ዜጋ እስከ ጠቅላይ ሚኒስትር ቢባል ተራ ዜጋ የተባለው ሊሳደብ ነው? ተራ ተባልኩ ብሎ አይሳደብ። ምክንያቱም ቅደም ተከተላችን እስከሆነ ድረስ ጠቅላይ ሚኒስትር ዶክተር ካልሆን ወይም የሃይማኖት ሰባኪ ካልሆን ተራ ተብለን ነው የምንጠራው። ተራ ስድብ አይደለም። ባለሴጋው ፎይ እውቀት የሌለው አንደበቱና መለሱ ለውሸት ለስድብ ለቅጥፈት ለጸያፍ ቃል የተገራ ስለሆነ ተራ ተባልኩ ብሎ ሊሳደብ ወጣ። እንዲህ የሃይማኖት መምህር ከሆንክ ወይ ዲያቆን ወይ ቄስ ነኝ የሃይማኖት መምህር ነኝ ብለህ ተናገር። ወይ በፕሮፌሽናል ዶክተር ከሆንክ ዶክተር ነኝ በል። አንተ በዘመድህ ሆቴል ተቀጥረህ ሙዚቃ ጫዋች ድጄ ሆነ ነው የምትሰራው። ስለዚህ ተራ ትበሉኝ፣ ሙዚቃ ጫዋች ድጄ ነኝ ብለህ ተናገር። ወተ የሌለ ሀዲስ ላይ ያልተጻፈ የምትናገሩ እኔ እኮ በጣም ነው የሚገርመኝ። በእርግጥ አንተ በኦርቶዶክስ ተስፋ ቆርጠ የኦርቶዶክስ ዶክትሪንን መጽሐፍ ቅዱስ ላይ ስታጠው እኛ ሙስሊሞችን ለማበሳጨት ነው እንግዲህ ቲክቶክ ላይ እየመጣኸው። ራስህንም አላዳንክ፣ ኦርቶዶክስንም አላዳንካት። በነገራችን ላይ የኦርቶዶክስ ዶክትሪን መጽሐፍ ቅዱስ ላይ የሌለበት ትልቁ ምክንያት እኛ አይደለንም የኦርቶዶክስን ዶክትሪን ተጨማሪም የፕሮቴስታንትን የካቶሊክን ዶክትሪን ያመጡት መነኮሳትና ና ቀሳውስቶች ናቸው። ኢየሱስ ፈጣሪ ነው፣ እግዚአብሔር ወልድ ነው፣ ማርያም ፈጣሪ ነው፣ ወለደች የሚለው የመነኮሳት አስተምሮ ነው እንጂ የኛ የሙስሊሞች አስተምሮ አይደለም። ስለዚህ ድሮ ተሰብስባችሁ ኢየሱስን ፈጣሪ እንዳያደረጋችሁት፣ ማርያም የፈጣሪ እናት እንዳደረጋችሁት፣ ተሰብሰቡና መጽሐፍ ቅዱስ ላይ የለም ይሄ በኮማንድ ፖስት የመጣ ነው። ኢየሱስ እግዚአብሔር ወልድ ነው፣ ማርያም እግዚአብሔር ነው ወለደች የሚለው ስለዚህ ሽረነዋል። ኦርቶዶክሱም ጴንጤውም ካቶሊኩም ኢየሱስን እግዚአብሔር ወልድ ከማለት ይቆጠብ ማለት ትችላላችሁ እንጂ እኛም በመሳደብ የሚወጣ ነገር የለም። ተጓብተናል እና አይጢ መስል ከተደበክበት ውጣ። ደግሞ ተደብቀም ተዋሸ ትሳደባለህ እንዴ? ሰው ተከሶ በህግ የተፈለገ ለህግ እጅም መስጠት አሳፍሮህ ተደብቀ አይጥ መስል ተቀምጠህ የሴት ቀሚስ ለብሰህ ነው የምትዟዟረው እንደ ሴት ፈርተህ ተንበቅ። በቃ የተቀመቅበት ቦታ ሆነ ደግሞ ትሳደባለህ። በክስ ላይ ተጨማሪ ክስ ማለት ነው። ስድብህ ተጨማሪ ክስ ይሆናል። አንተም ራስህም እስር ቤት ኦርቶዶክስንም ይዛት ገደል ገባ። ምንም ትርፍ አላመጣህም። አይ ምስኪኑ። በቃ እንደዚህ ነው የኢትዮጵያ ወንዶች ኑሯችን። የለም ማለት አገሪቱም ወደቀች መሰለኝ በጦርነቱም በምኑም ተሰባብራ አልቃለች። በዛ ላይ ስራ የለ ምን ይደረግ? በቃ ቁጭ ብለን የአረብ ሀገር ሴቶችን እየጀነጀን ብሮና ስካለ እንቅማል። በቃ እንደዚህ ቁም ነገር የለም ሁሉም ወንድ ማለት አይቻለም። በቃ እኔ እንደዚህ ነኛ አቁ ስናገር ከሀያ ያላነሰ ሴቶችን ጀንጅኔ ብራ ትኪ አለሁ ማለት ብ አይጋነንም። ያለማጋነን ማለት እና የአረብ ሀገር ሴቶች እንደዚህ ነው የምንጭበችባቸው። አንዳንድ ነቂዎች አሉ የማይሰጡ ነዛ፣ በቃ አስወገሩ። አሁንማ በቃ እየባን ነው። የአረብ ሀገር ሴቶች አባት ዛሬ ቃማል። ያ ሲስቅ አይኖቹ አብረው የሚስቁለት፣ ያ ያወራ እንደሆነ ከልቆ በሰምጥ የሚያዳምጥለት ውቡና ብዙ ህልም ያለው ወንድማችን ተጠራው። ልቤ ተነሳ ደርሶልኛል። አላህ ቀጠሮ እንዳለው የኻሊቁ ቀጠሮ ደረሰና አላህ ስብሐነሁ ወተዓላን ተገናኝቷል። አላህ ይርሐመው። ልክ ስሙም በዱንያ ላይ እንደ ሚስክ ሽታ እንዳወደ ሁሉ አላህ የጀነት ቤቱንም እሱ ያስፋለት። ኼር ስራዎቹን እሱ ይቀበልልን እኛ ሰዎች ነንና ነገ ላይ በነበር ማውራታችንና መርሰታችን አይቀሬ ነው። የእሱ አለመኖር የሚያጎልባቸው የማይረሱት ግን አራት ልጆችን ጥሉልን አልፈዋል። አራት ልጆች ተየትመዋል። እነዚህ ደግሞ የእኛ ኃላፊነት ነው። እነዚህ ልጆች ለመርዳት ሳንረሳ አሁን ባለንበት ስሜት እኛ ሰዎች ነን እና ረሺዎች ነን። በአሽቃል እድኙ እንረሳዋለን። የተከፈተ አካውንት አለ። በዛ የምንችለውን የባለቤቱ አካውንት ነው። ነጃት አብዱል አብዱልመናም ጦሓ እትባላለች። አካውንቱ 1458278297 እደግመዋለው፣ 1458278297 የኢትዮጵያ ንግድ ባንክ ነው። ከዛ ውጪ ደይን ወይንም ደግሞ ለሱ ብር ያበደራችሁ ከቻላችሁ አፉትሉ እንደሆነ እሰየው፣ እማይሆንም ከሆነ ደግሞ በይፋ አውጥታችሁ ይሄን ይህን ያህል ደይን አለበት በሉን፣ በምንችለው የምንችለውን ያክል እኛም እናደርጋለን። በተረፈ በድዋ አትርሱት። አላህ ሱብሃነሁ ወተዓላ ልክ መጨረሻውን አካሄዱን እንዳሳመርለት ሁሉ የአኺራ ቤቱንም እሱ ያሳምርለት። ሱብሓነል ኻሊቅ። ወላሂ የተነገረው ይመስል ተበጃጅቶ ነው የሄደው። አላህዬ፣ በሟች በሞተ ሰው ስቀና የመጀመሪያ ነው። አላህ ሁላችንንም ሁስነል ኻቲማ ያሳምርልን።